ሰላም ጤና ስጥልኝ። የመጠለያ ፖድካስት ቤተሰቦቻችን እንደምን ሰንብታችኋል? በኪ ሃውሲንግ ፋይናንስ ሶሉሽን ተዘጋጅቶ ዘወትር ሮብ ወደ እናንተ የሚደርሰው ፕሮግራማችን ነው ተጀምሯል። በዛሬው ፕሮግራማችን ኪ ሃውሲንግ ምን አይነት ደንበኞች እንዲኖሩት ይፈልጋል በሚለው ዙሪያ ላይ የተለያዩ ሀሳቦችን እያነሳን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። እንደምሰነበት ርነት ሰላም ነኝ አዲስ እንደት ነሽ እግዚአብሔር ይመስገን እንግዲህ ለተመልካቾቻችን እናስተዋወቁት ዛሬ የምናነሳው ርዕሰ ጉዳይ ኪው ሲ ምን አይነት ደንበኞች እንዲኖሩት ይፈልጋል በሚለው ዙሪያ ላይ ነው ግን እንደመንደርደሪያ እንዲሆን እንግዲህ የተለያዩ ድርጅቶች ሲመሰረቱ የራሳቸው ታርጌት የሚያደርጓቸው ካስተምርች ወይም ደንበኞች አሉና ምን አይነት ደንበኞችን ይመርጣሉ የሚለውን ጉዳይ ብናነሳ ጥሩ ነው በጣም ጥሩ እሺ ያው ይሄን ርዕስ የመረጥንበት ምክንያት አለን ግልጽ ነው። ደንበኞቻችን ምን መምሰል አለባቸው፣ አሁን ያሉት ውስጥ የእኛስ ደንበኞች ምን አይነት ናቸው የሚለውን እንድናብራራበት ነው። ግን እንዳልሽው ለመንደርደር ያክል በማርኬቲንግ አለም ማርኬቲንግ ፕሪንሲፕሎች አሉ አደለ? ከነዚ ውስጥ አንዱ የሆነው ኤስቲፒ የሚባለው ነው። ኤስቲፒ ውስጥ ሰግመንቲንግ፣ ታርጌቲንግ እና ፖዚሽኒንግ የሚባለውን ሶስት ሀሳብ እናገኛለን። ሰግመንቲንግ ላይ ካወራን ሌላው ቀጥሎ ተያይዞ የሚመጣ ነው የሚሆነው። ሁሉም ዜጋ ደንበኛ ሊሆን አይችልም። ገንዘብ ያለው ሁሉ ገዢ ሊሆን አይችልም። አፎርድ ማድረግ ቻለ ማለት መግዛት ይችላል ማለት አይደለም፣ እና ከዛ አንጻር በደንብ ተደርጎ ሴግመንት መደረግ መቻል አለበትም። ይህን ስንል ለምሳሌ አንዳንድ ባንኮች አሉ የተለየ ግሩፕ ብቻ ታርጌት አድርገው የሚሰሩ፣ አንዳንድ ባንኮች ደግሞ የመጣውን ሁሉ አግበስብሰውም ደሞ የሚይዙ አሉ። አንዳንድ ፕሮዳክቶች ለሆነው ከስተመር ግሩፕ ብቻ ወይም ደግሞ ራሳቸው ለፈጠሩት ኮንሱመር ግሩፕ ብቻ ነው የሚሆነው ከዚ ውጭ ያለው ብዙም አይደለም እና መገለጫም ይሆናል ሰው ከዚያ መኳያ። ካምፓኒዎች ደንበኞቻቸውን ሲመርጡ የሚከተሏቸው መንገዶች ይለያያሉ እንደሚይዙት ፕሮዳክትና ሰርቪስ አይነት። ይሄም የመጀመሪያው ዲሞግራፊ ሊሆን ይችላል። ዲሞግራፊ ላይ ጾታው የገቢው ሁኔታ፣ ያለበት የትምህርት ደረጃ መሰል ነገሮች ማተር ያደርጋሉ ለምሳሌ ጾታ ስንል ለሴቶች ብቻ የሚመረቱ ፕሮዳክቶች አሉ ስለዚህ ታርጌት የሚደረጉት ሴቶች ናቸው በፕራይመሪ ደረጃ ሰከንደሪው ወንድ ሊሆን ይችላል ለእህቱ ለእናቱ ለሚስቱ ለሴት ልጁ መሰል እንዲሆን ማለት ነው እና ሌላው ጂኦግራፊ ነው አካባቢ ከተማ ነው ወይ ገጠር ነው ወይ ቦታው ማተር ያደርጋል የሚኖርበት ሰፈር ማተር ሊያደርግ ይችላል እና ጂኦግራፊ እንደዚሁ ኢቨን ጂኦግራፊ ስንል አካባቢ ብቻም ደግሞ ሳይሆን ክላይሜት ዝናባማ ነው ወይስ ፀሐያማ፣ ሞቃታማ፣ ቀዝቃዛማ የሚሉት ነገሮችንም ጭምር ኮንሲደር ያደርጋሉ። ምሳሌ እንደሚሰጠው ደብረ ብርሃን ሄደን ማቀዝቀዣ ወይም ደግሞ የሚያቀዘቀዝ ነገር ላንሸጥ እንችላለን። አፋር ሰመራ ሄደን ደግሞ የሚያሞቅ ነገር ላንሸጥ እንችላለን። በምሳሌ እንደሚባለው እና ኢቨን የጥሩ ሴልስ ወይም የጥሩ ማርኬተር መገለጫ የሚሆነው ሰመራ ላይ ብርድ ልብስ የሸጠ ነው አደለ? እንደዛ ተደርጎ ነው የሚወሰደው እና ይሄ ማለት ማተር ያደርጋል ነው ሰግመንቲንግ ላይ። ስለዚህ ሁለተኛው ጂኦግራፊ ነው፣ ሌላኛው ሳይኮግራፊክ ነው። ሳይኮግራፊክ ላይ ላይፍ ስታይል አለ። ሳይኮግራፊክ ከስሙ እንደምንረዳው የሆነ ሳይኮሎጂ ምትሊሆች ቃል በተወሰነች መንገድ ላይፍ ስታይል አለ፣ ፐርሰናሊቲው፣ ሶሻል ክላሱ፣ ከዛ በተጨማሪ ደግሞ ቫሊዩ። የሁላችንም ቫሊዩ ይለያያል እንደየነገራችን እንደያለንበት ማለት ነው አይደል። በጤናው ዘርፍ ላይ ቫሊዩ ያለው ሰው ኢንጂነሪንግ ጋር ቢመጣ የእሱ ቫሊዩ አስተያየት ከመስጠት ውጭ ላይሆን ይችላል። ጤናው ላይ ግን እንደዛ ነው። ኢንጂነሪንግ ላይ ጥሩ ቫሊዩ ያለው ሰው ጤናው ጋር ሲሄድ ቫሊዩ ምናልባት እንደ አንድ ፔሸንት መታየት ሊሆን ይችላል፣ ከሆነ ማለት ነው። ሶ እሱ ላ ኮንሲደር ይደረጋል፣ ፐርሰናሊቲ ኮንሲደር ይደረጋል፣ ላይፍ ስታይል ኮንሲደር ይደረጋል። እና ኪያውሲንግም እነዚህ ነገሮች ኮንሲደር ያደርጋቸዋል እንደ አንድ ድርጅት ማለት ነው። የመጨረሻው እንግዲህ ጸባይ ነጸባይ ውስጥ ትዕግስት ልናነሳ እንችላለን። የመግዛት ባህሪው ምን አይነት ነው ያ ሰው? ለምሳሌ ኤፍኤምሲጂ የሚባለውን እንትን ግሩፕ ብንመለከት ፋስት ሙቪንግ ከስተመር ግሩፕ ነው የሚባለው ፋስት ሙቪንግ ከስተመር ግሩፕ ላይ ቶሎ ቶሎ የሚሸጡ ነገሮች ናቸው። ላይክ ለምሳሌ ለስላሳ መጠጦች ሊሆኑ ይችላሉ እነዛ ነገሮች፣ ውሃ ሊሆን ይችላል ቶሎ ቶሎ የሚሸጡ ናቸው። እና የነዛ ደንበኛ ሊሆን የሚገባው እነዛ ነገሮች ቶሎ ቶሎ የሚገዛ ነው። በአመት አንዴ ለስላሳ ለልደቱ እሱም ለፎቶ ደንበኛ ላይሆን ይችላል እሱ። ስለዚህ እንደየሴክተሩ የተለያዩ ባህሪዎች ይታያሉ። የመግዛት ባህሪ ከዛ ብራንድ ሎያልቲ ከብራንዱ ጋር ምን ያክል ሎያል ነው ያ ሰው መሰል ነገሮችን ያያሉ። ለጊዜው ስለቸገረው ነው የተጠቀመው ወይስ ከውሃ አንፃር። ና አሁን ከሀገር ሀገር ስንዞር እዚህ አዲስ አበባ የለምር ነው የውሃ አይነት አለን፣ የምናውቃቸው ስሞች አሉ። የሆነ አካባቢ ላይ ደግሞ ብትሄጂ ከአንድ ብራንድ ውጭ ብዙም አታይ። ሁሉም ሰው አንጠልጥሎ የሚሄደው የሚጠራውም እሱ ብቻ ነው የሚሆነው። እኛ እዛ ስንሄድ የምናገኘው ውሃ ኤክስ የተባለ ውሃ ከሆነ ለጊዜው ነው ያንን ኤክስ ዛ የምንጠቀሙ የዛ ሎያል አንሆንም። ወይም ደግሞ ለዛ ብራንድ ሁሌ ተገዥ አይደለንም። ሁሌ ያንን ብራንድ አንጠቀምም። አዲስ አበባ መተን እሱን አንጠይቅም። ግን በቋሚነት እዛ ያለው ሰው ለዛ ሎያል ነው። ስለዚህ ትክክለኛ ሴግመንቴሽን ነው ማለት ነው። እና እነዚህ ነገሮች ኮንሲደር ይደረጋሉ። ድርጅቶች መጀመሪያ ስራ ሲጀምሩ በእንዲህ አይነት መንገድ ነው ወደ ገበያ የሚገቡት። ኪያውሲንግ ይህንን ስቴፕ ተከትሎ ነው ወደ ገበያ ይገባ። በጣም ጥሩ ወደ ኪያውሲንግ ጠለቅ ብለን ብንመጣ መልካም ነው። የኪያውሲንግ ከስተመሮች ወይም ደንበኞች ምን አይነቶች ናቸው? በዚሁ አሁን ባወራነው መሰረት ብንሄድ በዲሞግራፊ ጾታ አይለይም፣ እድሜ ገደብ የለውም። እድሜ ገደብ የለውም ሲባል ከ18 ዓመት በላይ ከሆነ ያው ያ ሰው የቀበሌ መታወቂያ አለው ወይም መንጃ ፈቃድ አለው ወይ ሌላ ነገር አለው ወይ ፓስፖርት አለው። ስለዚህ ራሱን በራሱ ይወክላል፣ ራሱን የቻለ ሰው ነው ማለት ነው። ከ18 ዓመት በታች ግን ከሆነ ወይ ወላጅ ያስፈልገዋል፣ ካልሆነ ህጋዊ ሞግዚት ያስፈልገዋል፣ ወይ አሳዳጊ ያስፈልገዋል። ስለዚህ በሁለቱም መገልገል ስለሚችል የእድሜ ገደብ የለም፣ የፆታ ገደብም የለም፣ ኢንካምም ገደብ የለም። ልንል አንችልም። አለ ኦፊሻሊ ይሄ ነው ገደቡ ከዚህ በታች ከሆነ ገቢ ብለን አንከለክልም። ግን ምን መሆን መቻል አለበት? ቅድመ ክፍያውን መክፈል የሚችል መሆን መቻል አለበት። ለዛ ነው 83 ሺ እያልን የምንጮኸው። ከዛም በየወሩ እንደሚመርጠው መኝታ ቤት አይነት የመክፈል አቅም ያለው ሰው መሆን አለበት። ጀምሮ ማቋረጥ ሊመጣ ነው ጀምሮ ማቋረጥ ምንም ችግር የለውም። ኪ ላይ ሰውየው ግን ገንዘቡ ሪፈንድ ሊደረግለት የሚችለው ዕጣ መውጣት ከጀመረ ከአስረኛው ዓመት በኋላ ነው። ከተመዘገበበት ጊዜ አንስቶ ያቋረጠው አምስተኛው ዓመት ላይ ከሆነ ከአምስተኛው ዓመት በኋላ እንደማለት ነው። እዚህ ነገር ውስጥ እንዳይገባ መጀመሪያውኑ ሲገባ ከተመዘገበ በኋላ በየወሩ ሁለት ሺ ብር መቆጠብ ይችላሉ። የባለ አንድ ከሆነ ባለሁለት ከሆነ ሁለት ሺ አምስት መቶ ብር በካፒታል ሰርቪሷ ሶስት መቶ አርባ አምስት ብር እንዳለችው ነው። ይህን ማድረግ ይችላሉ የሚለውን እንዲ ስለዚህ ኢንካሙንም እናያለን። ከዚህ በፊት በነበረ እንደው አንድ ፎርም ነበረ እንጠይቅ ነበረ፣ ፈርስት ራውንድ የተመዘገቡት የገቢ ሁኔታቸውን እንጠይቅ ነበረ አለችን ፎርም ያሉበትን ስታተስ በደንብ እናውቅ ነበረ። መሰል ነገሮችን እናደርግ ነበር። በትምህርት ያው የሸጥን ወይም ደግሞ ያስተዋወቅን ያለነው ሰርቪስ የቤት ባለቤት የሚሆኑበት ሞዴል ስለሆነ ከትምህርቱ ጋር የተገናኘ ነገር የለንም። ከትምህርቱ ጋር የተገናኘ ነገር የለንም። ግን በኋላ መጠልሻለው ሳይኮግራፊ ጋር ምን አይነት ላይፍ ስታይል ሊኖረው ይገባል መሰል ነገሮችን ግን እናነሳለን። ምናልባት ከትምህርት ጋር ልናነሳ የምንችለው አንድ ነገር ዲግሪ ያለው ማስተርስ ያለው ፒኤችዲ መሰል ነገሮችን ላንል እንችላለን። ግን አንድ ሰው የኪ ደንበኛ ለመሆን የትምህርት ደረጃው ማተር ባያደርግም እንኳን ንቃተ ህሊናው ግን ማተር ያደርጋል። ራይት ማይንድ የሆኑ ሰዎችን እንመርጣለን፣ መሆንም አለባቸው ብለን እናምናለን። ራይት ማይንድ ማለት ኮንሰፕት የሚረዱ የኪ ሞዴል ኪ ሲ ኤች ኤፍ የምንለው በቀላሉ ሰዎች ሊረዱት ይችላሉ። ለአንዳንዱ ደግሞ በጣም ውስብስብ ሊመስል ይችላል። በቀላሉ መረዳት አለመረዳቱ ሳይሆን ከተረዳ በኋላ በተረዳው ልክ የሰው ሪያክት ማድረግ መቻል አለበት። የተረዳው እንዳልገባው ከሆነ ኦኬ ከኛ መልስ ያገኛል፣ እንደገባው ቀጥሎ ግን በኋላ ራሱ ነገሩን ወደኋላ ወደፊት እያለ ሲያመዛዝን ሌሎች ጥያቄዎች እየተፈጠሩበት የሚጨናነቅና ወይኔ ጉዴ የሚል ከሆነ ይሄ ደግሞ ሌላ ችግር ነው የሚሆነው። ስለዚህ ራይት ማይንድድ የሆኑ ሰዎችን እንመርጣለን፣ ኮንሰብት የሚረዱ በቀጥታ እንደዚህ ፊትለፊት ያለውን ብቻ የሚያውቁ ወይም የሚገነዘቡ ኮንሰብቱ ላይ ብዙም ግድ የማይሰጣቸው ሰዎች የሆነ ነገር በሰሙ ቁጥር የሚደናበሩ ይመስለኛል፣ የሚደናገጡ ይመስለኛል። ስለዚህ ጀስት ኤዱኬሽን የሚለውን እንኳን ኮንሲደር ባናደርገውም ይግ ምናምን ግን ራይት ማይንድ የሆኑ ኮንሰብት የሚረዱ ምክንያቱም ኪሲኤችኤፍ ሞዴል እራሱን የቻለ አይደለም። ብሮሸሩ ላይ የተገለጸው በአንድ ቴብል የተቀመጠው ነገር ኮንሰፕት እኮ ነው። ስለዚህ ኮንሰፕቱ መረዳት መቻል አለባቸው። እና ቪዚቢሊቲ ስተዲውን ስንሰራ ኮንሰብት ነው፣ ቪዚቢሊቲ ስተዲ ውስጥ ያለው ከዚህ በፊት በተግባር ስላልተሰራ ማለት ነው ይሄ ፕሮጀክት ስለዚህ ያንን ኮንሰፕት ነው እኛ ለነሱ የምናሳያቸው ቪዝብል መሆኑን የምናስረዳውና እሱን የመረዳት አቅም ያለው መሆን መቻል አለበት። ጂኦግራፊ ገደብ የለም። የትኛውም የኢትዮጵያ ክፍል ውስጥ ያለ መጠቀም ይችላል። ያው ኢትዮጵያ ብለን ግን ገድበነዋል። ከኢትዮጵያ ውጭ ካለ ደግሞ ትውልድ ኢትዮጵያዊ ነው ወይ ሙሉ ለሙሉ ኢትዮጵያዊ ነው። ስለዚህ እሱም ካለበት ቦታው ነው መጠቀም ይችላል፣ ሰርቪሱን የሚያገኘው ወይም ደግሞ ደሊቨር የሚደረግለት፣ ግን አገር ውስጥ ነው የሚሆነው። አሜሪካ ሆኖ ስለተመዘገበ አሜሪካ አይደለም ቤቱ የሚሰጠው፣ ነው እዚህ ነው የሚሆነው። ያ ነው ሳይኮግራፊክ ላይ ላይፍ ስታይል እና ፐርሰናሊቲ ነው በዋናነት ላይፍ ስታይል ስንል የምንገነባቸው ቤቶች አፓርትመንት ስታንዳርድ ናቸው። አፓርትመንት ስታንዳርድ ቤት ስንሰጠው ሊኖር የሚገባው አፓርትመንት ውስጥ እንዳለ ሰው ነው። ከዚህ በፊት የለመደው የላይፍ ስታይል ሊኖር ይችላል፣ በሚኖርበት አካባቢ ላይ ያንን መዞ እዚህ ጋር ቢያመጣ አንድ ተቀባይነት አይኖረው። ምክንያቱም በጋራ የሚኖርበት ቦታ ነው። እዚህ ማሰልጠኛ የሚገኘው ሳይት ላይ ከዚህ በፊት ፍሎር ነበር ያወጡ ሰዎች እዛው ሳይት ላይ እኔና አቶ ግሩም ሄደን አገኝተናቸው ነበረ እና ተደጋጋሚ ሲያነሱ የነበረው ስለ ኮሪደር ነበረ። ኮሪደሩ በስታንዳርድ ነው የተሰራው። አንደኛ ከስታንዳርድ በታች መስራት አንችልም። ከተማ አስተዳደሩም ያወጣው ስታንዳርድ አለ። ከዛ በታች ከሆነ አያጸድቅልንም፣ አያልፍም። ያ ስታንዳርድ እነሱ ጋር የለመዱት ጋር ላይገጥምላቸው ይችላል። ምክንያቱም የጠየቁትም ጥያቄ በሰዓቱ የነበሩት ሰዎች እኛ ጫማ ውጭ ነው የምናደርገው፣ ከሰል ውጭ ነው፣ ሞልዋያ ውጭ ነው፣ አንዳንድ የኪችን እቃዎች ውጭ ነው፣ በርሜል ውጭ ነው የሚደረገው። ስለዚህ ኮሪደሩ ይስፋ ከቤቱ በላይ ሊሆን ማለት ነው። ኮሪደሩ አይነት ነገር ምናልባት ኮሪደር ስታንዳርዱ መቶ ሀያ ካሬ ሜትር ከሆነ ሁለት ከሻ ከሆነ ሁለት ከሻ ነው አበቅ ኮሪደር መረማመጃ፣ መሄጃ፣ መተላለፊያ ነው እንጂ እነዚህ ያልናቸውን ነገሮች ማስቀመጫ አይደለም። የራሱ ቦታ አለው። ይሄ ማለት ባህላችን አይደለም ኮሪደር ላይ ን ማስቀመጥ ከሰልሙና ማስቀመጥ ባህላችን አይደለም። የሆነ የኖርንበት ላይፍ ስታይል ነው ተመዘወዛ የሚመጣው እንዲህ አይነት ነገሮች አሉ። ይህንን አንፈልግም፣ ሊሆንም አይገባም። የአንደኛ የቤቱም ደህንነት መጠበቅ አለበት፣ ሁለተኛ ውበትም ላይ የሚማርክ ነገርም መኖር መቻል አለበት እና እዚህ ጋርመንት የሚገኘው ሳይት ሄደን እንደውም ቀጥታ እያስተላለፍ ነው ነበረ የገጠመን ይሄ ነው። ላይፍ ስታይሉ አካባቢውን የሚኖርበትን ቤት ንጽህና የሚጠብቅ መሆን መቻል አለበት። ውስጡም ብቻ ሳይሆን ውጭውንም ኮሪደሩ ላይ በከሰል ልጆች ይጽፋሉ። እንግዲህ አንዳንድ ቦታ ላይ ትልቆቹም ይጽፉ ይመስላል፣ ምክንያቱም ከፍ ያለ ቦታ ላይ ነው። እንዲህ አይነት ነገሮች አሉና ይህንን አይደለም የምንፈልገው። የኑሮ ደረጃን ስናሻሽል ቤት በመስጠት ብቻ ሳይሆን ላይፍ ስታይል ጭምር በመስጠት ነው። እንደዚህ አይነት ከዚህ በፊት የለመድናቸው ነገሮች ካሉ አሁን በኪ ቤቶች ውስጥ እነዚህን አናስተናግድም ማለት ነው። ያው ምናልባት የምድር ቤት ውስጥ ስንኖር በማገዶ ይሆናል የምንጠቀመው። ኦፍኮርስ እኛም እንደዛ ተጠቅመን ያደግ ነው ጎ አፓርትመንት ስንመጣ ግን ያ ነገር ይቀራል ቀደል ያው ወደ ዘመኑ ይሄዳልና እንደዚህ አይነት ነገሮች ናቸው ያሉት። በላይፍ ስታይል እነዚህ ነገሮች እናያለንና የኛ ደንበኞች ለዚህ ላይፍ ስታይል የሚመቹ መሆን መቻል አለባቸው። ይሄንንም እንለው 97 ዓመት ላይ የኮንዶሚኒየም ምዝገባ ወቅት ላይ እኔ በቅርብ ማውቀው ታሪክ አለ፣ የቤተሰብ ታሪክ። ያኔ ተመዝገቡ እየተባለ በየቤቱ ይገር ነበረ፣ አዲስ ስለ ነበረ ገና ማለት ነውና እኛ ቤተሰብ አካባቢ ያሉት ሰዎች ያሉት አንድ ነገር ነው ቡና የት ለወቅት አራተኛ ፎቅ ላይ ቢደርሰኝ ያኔ እስከ ጂ ፎር መሰለኝ የነበረውና ቡና የት ወቅት አለው። በቀን ሶስቴ ቡና ይፈላል። ስለዚህ ሶስቴ ወጥቼ ወርጄ ቡና አለ ወቅት ነው ይባላል። ይሄ ላይፍ ስታይል ነው። እዚህ ያለ ላይፍ ስታይል አለ፣ ምድር ቤት ውስጥ ያለ ላይፍ ስታይል አለ። እሱን ኮንዶሚኒየም የሚደርሰንና እዛ ብንገባ እንዴት ልናደርገው ነው የሚል ጥያቄ የተነሳውና፣ በዚህ ኮንቴክስት አሁን ባለንበት በኪ እንደዚህ አይነት ጥያቄዎች ካሉበት ያ ሰው ባይመዘገብ እንላለን፣ ቡና የትለወቅት ባይል። ምክንያቱም ጊዜው ራሱ ይዞት የመጣው መፍትሄ አለ። በሰዓቱ እኮ ልክ ናቸው ያው ወላጆች ስለሆኑ ሳ ሌላው ብሎ ሊሆን ይችላል ልክ ናቸው። ግን ደግሞ አይሆንም አይሆንም፣ ያው ራሱን የቻለ ነው ይሄኛው። ሌላው የተረጋጋ ቤተሰብ የሚባለው ሀሳብ አለ። የተረጋጋ ቤተሰብ ማለት እንግዲህ የጋራ መኖሪያ ነው ህንፃው፣ አፓርትመንት ቢሆንም የተረጋጋ ቤተሰብ ሁሉም ፕራይቬሲ ይፈልጋል፣ ሁሉም ፀጥታ ይፈልጋል፣ ሁሉም ሰላም ይፈልጋል፣ ሁሉም መረበሽ የለበትም። እነዚህ ነገሮች እዛ ሰው ጋር ሊኖሩ ይገባል። ምናልባት አንድ ህንፃ ላይ ሁለት መቶ ቤቶች ቢኖሩ ሁለት መቶ ቤተሰቦች ማለት ቀላል አይደለም። እያንዳንድ ቤት ውስጥ አራትና አምስት ሰው ይኖራል። ሲባዛ በርካታ ሺህ ሰው ነው የሚኖረው። እና አንድ የተለየ ባህር ያለው ሰው ት በኮቴሽን ውስጥ ይሆንና እየጠጣ የሚመጣ ሰው ካለ ሙሉ ህንፃውን ነው የሚረብሸው። ስለዚህ ይሄ ፐርሶናሊቲ ያለው ሰው የኪ ተመዝጋቢ እንዲሆን አንመክርም። በፍጹም ሊሆንም አይችልም ማለት ነው። እና እነዚህ እነዚያን ነገሮችን እናያለን። ይህንን አሁን ልናውቅ አንችልም። ምንም ዳታ የለም እንደ ሀገር አይደል የተሰበሰበ የለም ግን ያው የቤት ባለቤት ከሆነ በኋላ እንለያለን አስፈላጊውን ያኔ እያደረግን እንሄዳለን ማለት ነውና የመጨረሻው ብራንድ ሎያልቲ ነው ከኪ ብራንድ ጋር ሶሼት አድርጎ ኪን የራሱ ድርጅት አድርጎ የሚቀጥል ከስተመር እንፈልጋለን ከተሳዳባዮች ጋር ዞሮ የሚሳደብ ከሆነ ከሚያሙት ጋር መልሶ የሚያማ ከሆነ በሁሉም ውስጥ በግልጽ አስቀምጠነዋል በወንጀልና በፍትሐ ብሔር ጭምር እንደምንጠይቀው ይሄን ስናደርግ መስፈርታችን ስለሆነ ነውና ያው በርካታ ሀሳብ ነው ያለው ግን እንደ ሰብሰብ እናደርገው ይሄን በስቷል ግን ይሄን ይመስላል እንግዲህ ብራንድ ሎያሊቲን የሚያከብር የላይፍ ስታይሉን ደግሞ አዳፕት ማድረግ የሚችል እና ደግሞ ብቃተ ሊና ያለው ፕላስ ደግሞ የሚጠበቅበትን ክፍያ በአጓጉ እና ወቅታዊ በሆነ መልኩ መክፈል የሚችል መሆን አለበት ማለት ነው እሺ በጣም ጥሩ ውድ ተመልካቾቻችን ቆይታችን በዚ አላበቃም ካፍታ ቆይታ በኋላ እንመለሳለን አብራችን ቆዩ ምነጋ ይቀብናሉ፣ ወዴት ነው ይዛት የሚበረው? እረ ለመግለጽ በጣም ከባድ ነው፣ ለማግኘት ግን በጣም ቀላል ነው። አዎ የቤት ባለቤት ለመሆን ከምንጊዜውም በላይ በኪ ሀውሲንግ ቀላል ሆኗል። በሰማንያ ሶስት ሺህ ብር ቅድመ ክፍያ ተመዝግባችሁና በወር ከ2000 ብር ጀምሮ መቆጠብ ከቻላችሁ በቀላሉ የቤት ባለቤት መሆን ትችላላችሁ። ስትመዘገቡ የምትከፍሉት የካፒታል ክፍያና በየወሩ የምትቆጥቡት ክፍያ በጠቅላላ የሚቀመጠው በኢትዮጵያ ንግድ ባንክና በዘመን ባንክ በተከፈተ ዝግ የቁጠባ አካውንት ከመሆኑ በተጨማሪ አንጋፋው የኢትዮጵያ መድን ድርጅት ኤምፒኤ ዋስትና ይሰጣችኋል። እንዴ ሳርጉስ ዛሬ ነገ ሳይሉ ሲመዝገብ ኪ ሃውሲንግ ቀላል ነው። ከፍታ ቆይታ በኋላ ተመልሰናል። እያነሳን ያለ ነው የኪ ሃውሲንግ ደንበኞች ምን አይነቶች ናቸው በሚለው ዙሪያ ላይ የተለያዩ ሀሳቦችን እያነሳን ቆይታ እያደረግን ነው። አሁንም በድጋሚ አብራችን ቆዩ። እንግዲህ ወደ ማገባደጃው እየመጣን ነው። በቀጣይ ሳምንት ማለትም በቅርቡ ጥቅምት 15 ላይ የኪ ሃውሲንግ ደንበኞች የቤት እድለኛ የሆኑት ማለት ነው መኖሪያ ቤቶቻቸውን ይረከባሉ። ሰው ፕሮግራም ተዘጋጅቷል እና ኢቨንቱ ምን ይመስላል? ምን ምን ነገሮች ይጠበቃሉ? ኪ ሃውሲንግስ ከተረካቢዎቹ ምን ኤክስፔክት ያደርጋል? በጣም ጥሩ። እነዚህ የጥቅምት 15 ቤታቸውን የሚረከቡት ሰዎች ያው ከእድለኞች መሀል ናቸው፣ እድለኛ ናቸው። በተደጋጋሚ እንግዲህ በተለያየ መንገድ እንኳን እንኳን ደስ አላችሁ ብለናቸዋል። እሱም ደስታችሁን በደንብ አጣጥመውት አሁን ቤታቸው ውስጥ መኖር ብቻ ነው የሚፈልጉት። ሌላ ምንም ደስታ የሚሰጣቸው ነገር የለም ከዛ ውጪ። ያንንም ቀን ደግሞ እውል ልናደርግላቸው ቅዳሜ ጥቅምት 15 ተቀጣጥረናል። ቤቱ ተጠናቋል። ቁልፋቸውን ተረክበው መኖር ነው ከነሱ የሚጠበቀው። ሲኖሩ ደግሞ ቅድም እንዳልነው የሚኖሩት በዛ ላይፍ ስታይል ማለት ነው ያው ከነሱ የሚጠበቀው አንድና አንድ ነገር ነው። ያውቁታል፣ ከዚህ በፊት በተደጋጋሚ ነግረናቸዋል። ለመኖር አስፈላጊውን ነገር ከነሱ የሚጠበቀው ማድረግ ነው ቅድመ ዝግጅት ማለት ነው። አንዳንዶቹ ትምህርት ቤት እዛው ያስመዘገቡ አሉ ልጆቻቸውን። የተወሰኑት ደግሞ ቤቱን ማከራየት እና ገቢ መፍጠርም ዕዳቸውን ለማቃለል የሚፈልጉም አሉ። ቅልቅል ነው ቤታቸውን ከተረከቡ በኋላ በስማቸው ካርታው ከዞረ በኋላ የሚከፍሉት ክፍያ አለ። ለሱ ቀድሞ የተዘጋጁ ናቸው እነዚህ ስ ሁሉም በሚባል ደረጃ ማለት ነው ስለሚያውቁት ከዓመት በፊት ተዘጋጅተዋልና፣ እነዚህ ሰዎች ከደንበኞቻችን ውስጥ እንግዲህ በቅድም ባልነው በሳይኮግራፊክ ብንለያቸው የራሳቸው ላይፍ ስታይል ነበረ። ግን ሲመጡ ሲሰበሰቡ አንድ በጋራ የሚፈጥሩት አለ። እዛ አካባቢ ላይ የሆነ ሶሻል አለ እነሱ የሚገነቡት ፕላስ የሚቀላቀሉት ደግሞ ማህበረሰብ አለ ያ የሚቀላቀሉት ማህበረሰብ ምናልባት በብዛት በቤተሰብ ቁጥር ማለት ነው ከነሱ ላይ ይበልጥ ይችላል። እነሱ ብዙ ሊሆኑ ይችላሉ፣ አንድ ህንፃ ላይ ስላሉ ነው። እና ያንን ለመቀላቀል ራሳቸውን ዝግጁ ማድረግ መቻል አለባቸው። አዲስ የአየር ንብረት ይሆናል የሚለምዱት፣ አዲስ ቪው ነው የሚያዩት። ምናልባት የሚኖሩት ምድር ላይ ወይ ቀበሌ ቤት ውስጥ መሰል ነገር ከሆነ እዛ የለመዱት ነገር አለና እዚኛው ጋር ሲመጣ ሌላ አለም ነው ራሱን ችሎ እዛ ሳይኮሎጂካሊ ራሳቸውን ዝግጁ ማድረግ መቻል አለባቸው። ቤተክርስቲያንም መስጊድም ከሆነ አዲስ ነው መስኪድም ከሆነ አዲስ መስገጃ ቦታ ነው። ቤተክርስቲያንም ከሆነ አዲስ ደብር ነው የሚቀላቀሉት የሚያገኙት። እና ይህም ራሱን የቻለ ነው የሚሆነው። ያው ሰፈር ስንቀየር የሚሰማን ነገር አለ የሆነ ፊሊንግ፣ ያ ነገር ይሰማቸዋል። ለዛ ራሳቸውን ዝግጁ ያደርጋሉ ብዬ እገምታለሁ። ቀድሞውም ስላወቁ ማለት ነው። ከዛ ባሻገር እነዚህ ደንበኞቻችን እንግዲህ የትገስተኝነትም ደግሞ ምሳሌ ናቸው ተረድተውት ድርጅቱ ያለፈበትን ፈተና ተገንዝበው፣ ብዙ ጫጫታዎች ተብለዋል። ብዙ ሰዎች እነሱ ሊጠቀሙና ድራይቭ ሊያደርጉት ሞክረዋል። ለእናንተ ቤት አልተሰጣቸውም እያሉ የተወሰኑ እንግዲህ በሆነ ጥላ ስር ገብተው እንትን እንዲሉ አይነት ነገሮችን ሲያደርጉባቸው ነበረ። ግን በታማኝነት አስፈላጊውን መረጃ ለኛ እየሰጡ እያንዳንዱን እንቅስቃሴ የድርጅቱን እየተከታተሉ ድርጅቱም የኔ ነው በሚል ተቆርቋሪነት ስሜት እየሄዱ ያሉ ሰዎች ናቸውና የእውነት የኛ ደንበኞች እንደነሱ አይነት እንዲሆኑ እንፈልጋለን። ትዕግስተኛ ደንበኛ ያስፈልገናል። ምክንያቱም ሁሉንም ነገር እኛ እናቅዳለን፣ እናስባለን። ነገር ገቢያ ውስጥ ስንገባ ግን የሚገጥመንን አናውቅም። ምንም እንኳን ብንተነብይም ማለት ነው እና ያው ቻሌንጆች ደግሞ በየሰዓቱ አያጡ ነው። የጥንካሬያችንም ደግሞ አንዱ መነሻ እሱ ስለሆነ እኛም ብዙ አንቃወምም ቻሌንጅን እና አንዳንድ መጓተቶች ሊፈጠሩብን ይችላሉ። ወደኋላ የሚጎትቱን ግለሰቦችም ተቋሞችም ይኖራሉ እና እነሱን እነሱን ተረድተውን አብረውን እስካሁን ቆይተው ሰሞኑን እንኳን በሶሻል ሚዲያ ላይ በተፈጠረው ነገር በየሶሻል ሚዲያ ኮመንት ስር እየሄዱ እየሞገቱ ያሉ ሰዎች ናቸውና የእውነት የእውነት በጣም በጣም የምናመሰግናቸው ሁሉም ደንበኞቻችን እንደነሱ አይነት እንዲሆኑ የምንመኛቸው አይነት ደንበኞች ናቸውና ቅድም እንዳልኩት የትዕግስተኝነት ምሳሌ ናቸው ለእኛ ለኪ ሃውሲንግ ማለት ነው። ቤታቸውንም ደግሞ ስንሰጣቸው በተቻለ መጠን ያለምንም ስስት ለራሳችን የምንሰራውን ቤት ነው ለነሱ የሰራ ነው። ይሄ የበጀት ቤት አይደለም የሚሰራ ነው አስፈላጊውን ነገር እንዲያሟላ አድርገን ለሰው ልጅ ይገባል ብለን ያስብነውን ቤት ነው ፊኒሽንግ ሰርተን እያስረከብን ያለ ነው የተወሰኑት ከዚህ በፊት አብረው ሄደው ጎብኝተው ነበረ በመጀመሪያ ሲያዩትና አልቀው ሲያዩትም የተለያየ ስሜት ነው የሰጣቸው እ ሌሎችም እንደዛ ይሆናሉ ብዬ አስባለሁ ከወዲሁ የተረጋጋ ቤተሰብ መስርተው የሚኖሩበት የሚከበሩበት እነሱም ያገቡም ከሆኑ ወልደው ያላገቡም ከሆኑ አግብተው ደግሞ እዛው ሰፈር ላይ ደግሰው የሚድሩበት እንዲሆን እመንላቸው። እንዲህ ሌላ አዲስ ምዕራፍ ነው የሚሆንላቸው። እንኳን ደስ አላቸው ማለት እንፈልጋለን። የቀረ ሀሳብ ካለ እንግዲህ መጨረሻ ላይ ነው የሚችለው። አንድ ነገር ነው ከዚህ በፊት ስንል እንደነበረው ኪ ሃውሲንግ የመዘገባቸውን በጠቅላላ የቤት ባለቤት ያደርጋል። ይህንንም እያንዳንዱ የምንሰራውን ስራ እየተከታተለ ማረጋገጥ ይችላል። ከምንም በላይ የምንፈልገው ያለንበት ሴክተር ቀላል ሴክተር አይደለም፣ ሃውሲንግ ብዙ ነገር ነካክተናል። አሁንም መነካካታችን አናቆምም፣ አንደበታችንም አያርፍም። በስራም ደግሞ እንደዚህ ሆን እንቀጥላለንና በዚህ ውስጥ የሚገጥሙን ፈተናዎች ይኖራሉ። በነዛ ፈተናዎች ወቅት ከጎናችን ሆነው እንድናሸንፍ፣ እንድበረታ፣ እንጠነክር፣ አንድ እንዲያደርጉ ሁለት ከነሱ የሚጠበቀውን አስፈላጊ ነገር ወይም ደግሞ ግዴታቸውን እንዲወጡ መብታቸውን ለመጠየቅ ስለሚያመቻቸው መብታቸውን በፈለጉት መንገድ መጠየቅ ይችላሉ። ለዛ ግዴታቸውን ቀድመው እንዲወጡ። የመጨረሻው የመጨረሻው ደግሞ ሊሆን የሚችለው ያልተመዘገበ ሰው ካለ ምናልባት ይህ እድል ድጋሚ የማይገኝ እድል ይሆናል። ዛሬ ተመዝገቡ እያልን ነገ ዲማርኬት ልናደርግ እንችላለን። በቃ አልቋል፣ ተመለሱ፣ ሂዱ ልንል እንችላለን እና ያቀን ቅርብ ነው በእርግጠኝነት ሶ ቀድሞ ይነቃ፣ ቀድሞ ይጠቀማል። እንደነዚህ እነዚህ እድለኞች መሆን ይችላሉ። እና እድለኞቹ መጀመሪያ እንዴት እንደወሰኑም ደግሞ ስ የዕለት ዕለትም ኢንተርቪው ለማድረግ እቅዱ ስላለን ለዚም ደግሞ ይሰሙታል። እና ይህን የመጨረሻ መልዕክቴ፣ ቴንክ ዩ። በጣም ጥሩ ስለነበረን ጊዜ ከልብ አመሰግናለሁ። አዲስ ውድ ተመልካቾቻችን የነበረን ቆይታ ይንን ይመስል ነበረ። ስለምሰጡን ሀሳብ እና አስተያየት ከልብ እናመሰግናለን። በቀጣይ ሳምንት በአዲስ ሀሳብ ከእናንተ ጋር ቆይታ የምናደርግ ይሆናል። እስከ ሳምንት ቸር ሳምንቱ፣ ሳምንታዊ አዳዲስ መረጃ እንዲደርስዎ የደውል ምልክት መጫ እንዳይረሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። Thank